ከኢትዮጵያ ስወጣ ከእናት ሀገሬ፣ እንደውም ባለፈው እዚህ መታ ነበር፣ ካያችኋት፣ ውይ ስሟ ካፌ ሊጠፋ ነው፣ ፈቲያ ፈቲያ ትባላለች፣ የኮልፌ ልጅ ናት። አሜሪካን ሀገር አይ ቲንክ ዲቪ ደርሷት ቤተሰቦቿ ገዝተውላት ሆኑ ደርሷት አሜሪካን ሀገር ልትሄድ። ፍሬንዳችን ናት፣ ከኔ ጋ ክሎዝ ባትሆንም ከጓደኞቼ ጋ ክሎዝ ናት። በዛ ምክንያት የጓደኛ ጓደኛ ክሎዝ የለም፣ እንደዛ ነበር። አሜሪካን ሀገር ልትሄድ እንትን መቃኛ ከጓደኞቼ እንዴት እለያለሁ? ለምን አሜሪካ እናንተ ሳትሄዱ እንዲ ምን ተገኝቶ ከየት ተገኝቶ? እኔ ሁሌ ትልቁ እህቴ ያለች ሁሌ ጠላታችሁ ጉርድ ፎታችሁን ላኩ ትለንና ምንም እኮ ወፍ በሌለ ፕሮሰስ ልባችንም በአሜሪካ መከራችን የምታሳይ ትልቅ ነበረችን። ያክስት ልጅ አጎት ልፎቷችሁን እስቲ ፎቶ ና አይቶ ከወሰደ ብላችሁ ልካችሁ አታውቁም? እንደዛ እንልካለን ከዛሱ አሜሪካ መንገድ አለ፣ አረበና ትሽፈት ኢታሊያ ስንላት ሰውየውን ይዛ መጣች። መኮንን ይባላል። ቦርጫን ጴንጤ መጥቶ ምን ይለናል? ያው እንደምታዩት እኛ ኳይሮች ናን ዘማሪንን ለቤተ ክርስቲያን ምን ይለናል? እንትን ኬንያ ነው የሚኖረው። ምናለን ኳይሮች ናችሁ ብዬ በቸርቻችን አርጌ አያችሁ። ጴንጤ ሌባ። በቸርች ኳይሮች ሳንሆን ኳይሮች ናችሁ ብዬ በኬንያ ወስዳችሁና ከኬንያ ቪዛስ መትቼ ሳውዝ አፍሪካ አስገባችኋለሁ። ሳውዝ አፍሪካ አስራ አምስት ቀን ያህል ከተቀመጣችሁ በኋላ አሜሪካን እልካችኋለሁ አለን። ዘማሪ ብለሽ ለምንሳቅሽ አንቺ ግም የጥንብ ልጅ ጥንብ ክብርሽን ይዘሽ ተቀመጪ። እናትሽ ድንጋይ ትብላልሽ። እንዳልሞልጭሽ የስ ዘማሪ ነበርኩ እየመረረሽ ሟጪ። አንቺ ጥንብ ከሃዲ ጥንብ የበሰበሽ ግም ማለት ነው። ታዳምጫልሽ የስ ዘማሪ ነበርኩ። አውጣልሻለሁ ከፈለግሽ ዲቴሌ የሸርሙጣ ልጅ እናትሽ ድንጋይ ታስበላሽ። እከካም እበታም እስክሪንሹ ታርጋችሁ ያዙልኝ እንደዚ አይነቱን ሰው ማለት ነው። ሸርሙጣን ያለው አልዋሽም። እናንተ ግም ታሞች ጥንብ ሸርሙጦች ስለሆናችሁ እኮ ነው ስለምትዋሹ። እናትሽ ድንጋይ ትብላ። እንኳን አገሬ ሳውዝ አፍሪካ አንድ ቸርች በሌለበት አዳራሽ ተከራይተን ከበሮና ጽናጽና አዝጋ እስከሞጣ ድረስ አመት ከምናምን ሳውዝ አፍሪካ ዘምሬአለሁ። አንቺ ሸርሙጣ ልጅ እናትሽ ድንጋይ ትብላ። መዘመሬ ከገረመሽ እነግርሻለሁ። ሸርሙጣ ትላ እናትሽ ድንጋይ ታስበላሽ። እኔ የምዋሽበት ምንም ምክንያት የለኝም። እበት የበት ልጅ ዝም ብለሽ ታዳምጫለሽ። አዳምጪ ሸርሙጣ፣ የበላሽ ፓንቲሽ ሲነካሽ የሚበላሽ ማለት ነው። እናትሽ ድንጋይ ትብላ። ሙዴን አትረብሽኝ፣ አርፈሽ ታዳምጫለሽ። አዳምጪ ሸርሙጣ ልጅ፣ እናትሽና አባትሽ ሸርሙጥ የወለዱሽ ነው። እዚህ የምትግማሚው ከኔ ጋር እካክ። አዳምጪ ዝም ብለሽ ማዳመጫሽ ይደፈን። እና ይሄ ጴንጤ ማለት ነው ይዞን ወጣ ከሀገር ሶም ቤተሰብ የእኔም የገንዬ አሜሪካን ሀገር ትገኛለች። የእኔ የገንዬ ቤተሰብ እና ሌላ ለአምሮት የምትባልም የአስራ ስምንት ማዞሪያ ልጅ ናት። ሰለሞን ፈቀደ ወፍጮ ቤት ካወቃችሁት ሰለሞንም እሱም እሱንም ኬት እንዳገኙት ብቻ ተጠረቃቅሞ እንዳለ በብዛት እሷ ፈቲያም የኮልፌ ልጅ ናት። ተሰበሰብን ብቻ ስንሄድ ሰባት ነበረ ሰባታችንም ከሀገር ስንወጣ በደህና ጊዜ ማለት ነው። ይዛ ጊዜ ትልቅ ገንዘብ ነበረ። ያገንዘብ ናይንቲ ሰቨን መጨረሻው ላይ ክርስማስ ላይ ማለት ነው። በፈረንጆች አቆጣጠር ናይንቲ ሰቨን እኛ ከአባቴ ጋር መስቀል ገጠሬ እንጂ ከመስቀል ስመጣ ነው ይሄ ሀፕን ያደረገው ጥቅምት ወር ውስጥ ነው። እና እሷ ፕሮሰስ ትነግረናለች። እኛ በእሷ ስለመጣ አምነን ሰውየውም መጥቶ እናትና አባቴ ፊት አሜሪካን አስገባችኋለሁ ብሎ ዲላ አድርጎ ሳውዝ አፍሪካ እስከምንገባ ድረስ የኢትዮጵያ አስር ሺህ ብር፣ ከዛ በኋላ ላለው ግን አርባ አምስት ሺህ አንድ ላይ ብቻ ሀምሳ ሺህ የሚጨርስ የኢትዮጵያ ብር በዛ ሰዓት አሜሪካን እንደሚያስገባን ከነፋ ዘርጋ ዲላ አደረገ። አሁን ለጊዜው ግን የምትሰጡኝ እዛ ከሆኑ በኋላ ነው የሚደውሉት። አስር ሺ ብር ግን ሳውዝ አፍሪካ ሊያስገባ ነው። ትኬት በዛ ሰዓት አይቲንክ ኬንያ ደርሶ መልስ ሁለት ሺ አምስት መቶ ብር ይሆን ሁለት ሺ ብር ነበረ። ኬንያ ደርሶ መልስ፣ ደርሶ መልስ ነው የሚቆረጠው። ሲንግል መቆረጥ አይችልም። ቢኮዝ እንመለሳለን ብለን ስለሆነ ከኬንያ የወጣ ነው ደርሶ መልስ ትኬት ቆረጥን። የማናውቀው መኮንን ይዞ ነው የሄደ ማለት ነው ከቤት ይወዝ በጣም ትናንሾች ነበርን። ከቤት አይደለም ቀርቶ የትም ወተን አድረን ማናቅ፣ አስቡት። ስትሬንጀር በማናቀው ሰው የኳይሮች ናቸው። እኛ ሄደን ቤተክርስቲያን ተንበርክከን መብርሃን፣ አንቺ ጠብቂን፣ አንችን እየካድን ሳይሆን ከሀገር ለመውጣት የምናደርገው ነገር ነው እንጂ አንችን አንክድም ብለን እኛ ሃይማኖታችን እንደ ነጥቀው የሚወስዱብን አይነት ነው። እየፈራን ሄድ ነው ጸልየን፣ መብርሃን አንቺ ጠብቂን ሃይማኖታችንን የሚያስክድ ነገር እንዳያደርጉብን አንቺ ተከታይን ብለን ተነስተን ወጣን፣ ከሀገራችን ማለት ነው። ስንወጣ መኮንን የሚባለው ሰውዬ ሳውዝ አፍሪካ ደርሶ እንደሚመለስ እንደሚልክ ይህ ቢዝነስ በጣም ብዙ ጊዜ እንደሰራው አድርጎ ሁኔታን፣ አሁን ሞቷል ላሉ ነፍሱን አይማራው፣ ሞቷል የሚል ወሬ የሆነ ሰው ነገረኝ። እንኳን እግዚአብሔር ደፋህ ማለት ነው። የሰው እንባ መጨረሻው ይሄ ነው። ኢንወይ በጊዜውም ዋጋውን አሰጥተነዋል። ከዛ ተነስቶን ኬንያ ይዘን ሄደን እስሊ የሚባል ቦታ ከቤት ወጣ ኬንያዎች ካገኟችሁ እንዲያረጋችኋል እንዲያረጋችኋል ብለው አስፈራርተውን ነበረ። እና እዛ የነበርነው እስሊ የሚባል ቦታ ነው አስታውሳለሁ። አስቀመጠን። ከዛ ዘኔ ክስደ ሄዶ እንግዲህ ቼክ ቢያደርግም ቪዛ የሚባል ወፍ የለም፣ የውሸቱን ነው። አንድ ቀን ብቻ ናይሮቢ ከተማ ላይ አስታውሳለሁ፣ ትላልቅ ችብሶች ኢትዮጵያ ውስጥ በዛ ሰዓት ችብስ ቤት የለም፣ ችብስ ብርቅ ነው አስታውሳለሁ ፍልጥ ፍልጥ የሚያካክል ችብሶቹ በከጫም ተደርጎልን ሸራተን ሊጋብዘን ደስ አይለንም። አስታውሳለሁ በጣም ኬንያ ለእኛ እንደ አሜሪካ የሆነችብን። ለምን በዛ ሰዓት እኛ ሀገር አንድ ይችን የምታክል ቀጭን ስቴዲዮም ጋር አንድ ፎቅ ነው ያለው። እኛ ሀገር ፎቅ የሚባል አይተን አናቅ። ኬንያ ለእኛ በዛ ሰዓት እንትን አሜሪካ ይገባል ኬንያ ካጠገባችን እንዲታምራለች። በእኛ ቤት እንግዲህ በልጅነት አይምሮ በእኛ እንትን ኢትዮጵያ ተራራው ሸንተረሩ የሚል ዘፈን ስለሚዘፈን ኢትዮጵያ አንደኛ ነው የምትመስለን። ኬንያ ስገባ አገራችን ሙልጭ ያለ ድ ድሃ እንደሆነ ይተረዳ። የአንድ ሰዓት መንገድ ፍላይት አድርገን ሄደን ኬንያ ፎቅ በፎቅ ኢትዮጵያ ዜሮ። በስመ አብ፣ ለካ ሞላጫ ድሃ ነን በሚለው ተነሳን። መንገድ መቶ በሁለተኛው ቀን ነው በሶስተኛው ሁለት ቀን ያደር ነው በሶስተኛው ቀን ይሄድ የመጣን ቀን አደርን። ዘኔ ክስቴ አደርና ሶስተኛ ቀን ከሰዓት ላይ ሰብስቦን ምንም አይነት ቪዛ እንዳላገኝ የሳውዝ አፍሪካ የማፑቶን ቪዛ ብሞክር አልተገኝም። ስለዚህ ሩቅ ስላልሆነ በመኪና እንሄዳለን። ውች እኛ ራሳችን ወፍ የለማ ኮርጀን ያለፈን ሰው እኮ እንደዛ ሲላችሁ ካርታ አውጥቶ እንዳሁን ቢሆን ከኬንያ ሳውዝ አፍሪካ ምን ያህል ስንት ቀን ያስረጃል? ስንት መንገድ እናቋርጣለን? ወዴት እንሄዳለን? የለም በዛ ሰዓት ኖሌጅም ልጅም አለም ልጅ ነን እኛ፣ ውጭ ሀገር መሄዳችን እንጂ ዊ ዶንት ሀቭ ኤኒ ኖሌጅ። ሶ እንደ ከብት ሻንጣችን ያዝ ነው። አሜሪካን ሀገር ሰው ለአሜሪካን ሰው እቃ ይዛል። ለአሜሪካን ወሎ ሳይቀር እቃ ይዘናል። ለአሜሪካ ለሚሰጡ ዘመዶቻችን በሻንጣ እቃችንን ይዘን ሰው ስንጫን ራሱ እንደ ጉድ ነው የሚያየን ለካ ሰው ይዘው ትንሽዬ ይቺ ሻንጣ ነው እንጂ የእኛ አይነት ሻንጣ እኛ ኬንያ ሀያ ሶስት ኪሎ ነበር የሚፈቀደው። አጎት ነበረኝ ያስታውሳለሁ፣ ሌላ ሀያ ሶስት ኪሎ አስፈቅዶ፣ አምሳ ምናምን ኪሎ ነው ይዤ ገባሁት፣ ከነ የሚጎተተው ገንዬም እንደዛ። የያዝነው በርበሬ፣ ድርቆሽ ለአሜሪካን ሀገር ያልያዝነው፣ ዳቦ፣ ቆሎ፣ በሶ ያልተያዘ ነገር የለም። ሁሉ ነገር ይዘናል ማለት ነው። ጉዞ ተጀመረ። እና ሻንጣችንን ስንጭን በጣም ሰው ሰፕራይዝ እየሆነ ያየን ነበር። እኛ አልገባንም። ከስርጉንትሙ ተከፍቶ እዩት የምትሄዱት እንደ ቱሪስት ነው፣ መርሴዲስ ነው፣ ሙዚቃ እየሰማችሁ ፒፒ ብሎ የስለ መኪናው ኤግዛጆሬት አሳየው። እውነትም ስናየው ኮንፈርታብል ነው። እኛ እንደ ሆሊዴ ይበሉት ብሎናል። እውነትም ሆሊዴ ይገባል ብለን ከምሽቱ አስታውሳለሁ ማታ ከኬንያ ወጣን ያለን የአራት ሰዓት ነው የአምስት ሰዓት መንገድ ነው። እዛ ትተኛላችሁ ነው ያለን። እንኳን ልንተኛ ስንሄድ ነጋ። ነግቶ ወደ ማታ ጊዜ ሁሉ ከመኪና አልወረድንም። አቅለሸለሸን። እኛ እኔ የቱ አውር ናዝሬት ለመሄድ እንኳን ያቅለሸልሸኛል። የማቅለሽለሽ ጥግ እንደሞጣ ባላስታውክም ፌስታል ውስጥ ምናምን ባናረግም ግን ዘጋን ዘጋን መንገዱ እኛ ለራሳችን ኑሮ ማድሮናል። ወደ ማታ ጊዜ እንዳለ ህዝቡ ቆመና ወረደ። ምንድነው ሲባል ክሊማንጆሮ ተራራን እዩት። ሳይንስ ላይ ያልተማራችሁ ምናምን የምናባት ክሊማንጀሮ አስታውሳለሁ ግን ክሊማንጀሮ ምን ይሁን ምን ይሁን ዊዶና ኒ ሴንስ ሰው እየተነሳ ፎቶ ይነሳል። እኛ የምናባቱ ተራራ ተራራ ከኢትዮጵያ የሚበልጣለ እን ብለን ለምን ተራራው ሸንተረርሽ የሚለው ዘፈን ከኛ ሀገር በላይ ተራራ ያለ አይመስለን። ወርዶ ሰው ፎቶ ሲነሳ እኛ ዝም ብለን ወጥተን አይተን ተናፍሰን ገባል። ቱሪስቱ ወጥቶ ተነሳ፣ እኛ አር ኖት ቱሪስት፣ አየን፣ ወረድን፣ ተነሳን። ከዛ ወዲህ ተያይዘን ሄድን ማለት ነው። ሄድን፣ ጉዞ ተጀመረ፣ የሆነ ሀገር ደረስን። ከዚህ በኋላ ብንሞት በመኪና እንሄድለትን ብለን ቆረጥ። አንሄድም በመኪና ብለን ማለት ነው። ከዛ ትኬት ኦፊስ ፈለግን ወተን ትኬት ኦፊስ ዳዊት የሚባል ልጅ ምናምን መንገድ ላይም ሌላ ሁለት አበሾች አገኘን፣ እየጨመርን መጣን። ትኬት ኦፊስ ተፈልጎ ሲኬድ የዛ ሀገር ትኬት ኦፊስ እግዚአብሔርን እንግሊዘኛ አይችሉም። በስንት መከራ ትኬት ኦፊስን አገኘ ነው፣ እንግሊዘኛ አይችሉም፣ በሀገራቸው ቋንቋ ነው የሚያወሩት። በምንግባባ ትኬት ኦፊስ ሆኖ ቋንቋውን አይችሉት ከዛ በወረቀት ፕሌን እያሳየን ኡቭ ሳውዝ አፍሪካ እያል የወረቀት ፕሌን ሰርተን እያሳየናቸው ሳውዝ አፍሪካ ስንላቸው፣ ኖ ፍላይት ሳውዝ አፍሪካ አሉ። ኖ ስንላቸው፣ ኖ። ስለዚህ ሲጠየቅ እንደ ኦንሊቲንግ ጭራሽ የካቻ ማሌ መኪና ሲጨንቀን ጭራሽ በጭነት መኪና በአይሱዚ መኪና አይሱዙ መኪና ላይ እንጨት ተሰርቶ በእንደሱ አይነት ነው የምትሄዱት ብለውም ቁጭ የድሎት መኪናውን ተንጠባረ ብቻ ባልወሰደን የመኪና አይነት የለም። ፍዳችንን አስራ ምናምን ቀን አስራ ሰባትን አስራ ምናምን ቀን ፈይቶ በየሆቴሉ ምን ያደርጋል ይሄ ሰውዬ። በጣም ዲጄሊ እንዳደረገችው በሉት ይሄ ወንጀለኛ ሰውዬ በዚህ መንገድ እንደሚያመጣን አውቆ በኤሌክትሪክ የሚሰራ እንትን ቡርታ ጋዝ ይዟል። በኤሌክትሪክ የሚሰራ የምግብ ማብሰያ ይዟል። ድስት ይዟል። እና እኛ ምን ይዘናል? እሱ ምን ገዝቷል? ሽንኩርትና ዘይት ይዟል። ጧት ጧት ተነስተን ቡላ አለ፣ ኔጋ ቂቤ አለ፣ ሚጥሚጣ አለ፣ ቡላ እንሰራለን። ሳህን ይዟል። መጠጫ ለሁላችንም ኩባያ ይዟል። ሻይ ቅጠልና ስኳር ገዝቷል። ሻይ ያፈላል። ምግብ ሌላ ውጪ ኤክስትራ እንዳናውጣ ቁርስ ጠዋት ጠዋት ገንፎ ከዚህ በኋላ ልንኖር አንኖር አናውቀውም እያልን ሁላችንም ምግባችን ተውጣጦ በአንድ ዕቃ ተደረገ። ምግብ የሆነ ቦታ ስንደርስ ሄዶ ድርቆሽ በርበሬ፣ ያለ ሽንኩርት ያመጣል። ዘይት እንሰራለን እዛው በቃ የራሳችንን ኪሎ እየቀነስን መምጣት አለብን መንገድ ላይ ሊያስቸግር ይችላል ተብሎ መንገድ ላይ የምንሄደው ዳቦ ቆሎን የሰው የተሰጡ የተባለውን ከፍተን ሁሉን ነገር መብላት ተጀመረ። በእሱ እየተበጠበጠ ይጠጣል። ምን እያልን ብቻ መንገዱ በራሳችን ምግብ የሆነ ነገር ካልሆነ በስተቀር አገሩ ምግብ በየትኛው እንግሊዝኛ ተግባብተን በየትኛው ቋንቋ እንግባባ ሳናገኝ ስቀር መጨረሻ ላይ አንድ ጊዜ ስኳር አለቀብን። የሆነ አገር ላይ ሱቆ ሄድን። ስኳር እንዴ ብለን እናስረዳቸው፣ ሹገር ወፍ የለም የሚያውቁት የለም። ከዛ ቢቸግረው ቢንያም ይባላል፣ አሁን አዲስ አበባ ጠቅሎ ገብቷል። ከመሬት ላይ ዱቄት ከመሬት ላይ አፈር አነሳና አፈሩን ነክቶ ምላሱ ላይ አድርገው ያላቸው። ማለቱ እኮ ይጣፍጣል ነው። አፈሩን በልቶ መብራረ አደገና ብሎ ሲለው ዋት ይለዋል። እንኳን ሊያቅም አሁንም አፈሩን ያሳየውና ይጣፍጣል ይለው ስራ ላጣና በየት በኩል ይወቅም በአይናችን ገብታችሁ ሁሉ ቼክ አርጉ ብሎን ገብተን፣ ሱቅ ውስጥ ቼክ አረግን። ስኳር የሚባል እናገኝ አልቻለም። ተስፋ ቆርጠን ተመለስን። በቃ የፈለገ ባዶ ሻይ ይጠጣ፣ ስኳር የለም ተባለ። በቃ በምን እንግባባ? ስኳር እንዴት እንሳለው? ጠቃጠቋ አርገን ስለን ብንላቸው ምንም የሚገባቸው ጠፋ። ስኳር ላይ እላስ ይችላል። ኢትዮጵያ ነው እኛ ብርቅ ሆኖብን የምንልሰው ልጅ እያለን፣ እዛ የሚላስ የለም ስኳር። ምንም መግባቢያ ጠፋ። ወይ ኩባያ ብንዙ ሀርገን አፈሩን እየከተትን እንዲያማስለን ከገባቸው እንጂ ሞከርን። የሚግባባ ስናጣ ስተ ነው ሄድን። ብቻ መድረስ አይቀርም ዴንዶፍ መጨረሻ ላይ ማቡቶ የምትባል አገር ደረስን። ብቻ ከብዙ ብነግራችሁ በውሃ ራሱ እንደዚህ በሚቀዘፍ ውሃ ለመጀመሪያ ጊዜ ያ ሽሽታ የሸተትኩት የዛን ቀን ነው። እንደዚህ በእጅ በሚቀዘፍ እንትን ምን ውቅያኖስን እንደተሻገርን አላቅም። እንዲህ በሚቀዘፍ ይህን ጥቡን እያጨሱ ማታ የተሰቀልን ነግቶ አድሮ በሁለት ቀን ወደ ውሃ ላይ ሆነው ወደ ማታ ጊዜ ይደርሰናል ባልወሰደን እንግዲህ አስቡት መንገድ ላይ ብንሞት ቤተሰቦቻችን አስክሬናችንን እንኳን የማያገኙት ቦታ ነው። ይዞን ሄዶ የቤተሰብ አደራ እናቴን እንደዚህ እጁን ይዛ ነው አደራ የሰጠችው ደግሞ እኛን የአደራ ልጆቼ ነን ይላል። ብቻ እግዚአብሔር አምላክ በቸርነቱ ቀናችን ስላልሆነ ሳውዝ አፍሪካ ደረስን። እንደጉድ አሁን መቶ ሰው ሊገባ አስር ሀበሾች ተሰብስበው ገቡ ተብሎ እንደጉድ እኛን ሊያዩን ሁሉ ይችን ከስተን መንገድ ላይ ይችን ይችን ነው የምናክለው። ቆመን የምንሄዱ እንኳን አንመስልም ቅጥነታችን። ከዛ አስቡት ደሞ ውስጥ ዴንጀረስ የሆነ ሰፈር ሂልብሮ የሚባል ሰፈር ይዞን ሄደ። እግዚአብሔር እንዲህ ብነግራችሁ ታሪኩ አያልቅም። በጣም ብዙ ነው። ከብዙ ድካም በኋላ የሳውዝ አፍሪካን ቦርደር ስናሻገር የሆነ ሰው ስራ ጨርሰው ሚኒካ ሚኒባስ ይዞ ሲገባ ተገኘ። እጥብ ስንት እንደሆነ አላውቅም። ከሚሰራው ቀን ሙሉ የሚሰራውን የሚያክል ገንዘብ እሰጥሃለሁ፣ ከተማ ውሰደን አለ። ታውቃላችሁ እኔ ከሞትም ተርፌ ምላስ ያርፍም ልክ ሳየው፣ ሳውዝ አፍሪካ በጨለማ አሜሪካ የመጣ መሰለ። እንዲ ለካ ይሄ ሁሉ ሀያ ምናምን ቀን የፈጀው አሜሪካን በእግራችን ሊያስገባን ነው። ይ አሜሪካ መሰለኝ፣ ሳውዝ አፍሪካ ሳየው ለማታ ስታዩት አታም ይሄ ሳውዝ አፍሪካ ሊሆን አይችልም። አሜሪካን በእግራችን አስገባም ብለን በስማ በአስር ሺህ አሜሪካንን ያዝናት ብለን በቃ ሮማን አቀል ጂ እንዴ ሳውዝ አፍሪካ ነው እንዴ? አሜሪካ እኮ ነው። ከዚህ ሀገር ሌላ ሀገር ምን አስወሰደን? አገሩ የሚያምር በቃ እንዲሁ እየቀለድን ነፍሳችን ስለተረፈ ሳውዝ አፍሪካ አሜሪካን መስላል። ሂል ብሮ የሚባል ሴፍ ሆቴል ወሰደን ለዋለን የገገማ ደግሞ ባለ ታክሲ ዋና ሰው እና ሰው የሚገዳደልበት ሀገር፣ ይልብሮ የሚባል ሆቴል ተያዘልን። እዛ አረፍን። ማደር አይቀርም። ሲነጋ ይሄ ከኛ ጋር የመጣው ልጅ ወንድም አለው ሰለሞን፣ እዛ እንግዳ የሚባል ወንድም አለው። እንግዳን ደግሞ የእነሱን እህት የኛ ጓደኛ ናት እናውቃታለን። ሲያየን እንግዳ ገረመው። የእሱ ገርል ፍሬንድ ነበረች፣ ገነት የምትባል እኛ የምናቃት ልጅ። ግን እናንተ ምልሰሩ መጣችሁ? የአሜሪካ ወስዳችኋለሁ ብሎ ይዞ መቶ የምን አሜሪካ አለን። ያው ሰውዬው አሜሪካን ፕሮሰስ አለ ብሎ ነው ይዞን የመጣው ከቤት። እንደዚህ እንደዚህ አርጎን ስንነግራቸው አበዱ። ጠሩት እና አንድ የአራት ኪሎ ልጅ እስካሁን ማረሰው ነብዩ፣ የአራት ኪሎ ልጅ ፍቅር እኮ ናቸው። ይህስ የሰፈሬ ልጅ ነው። የአራት ኪሎ ልጅ የትም አያውቅም። መጣ እንዴት ነው አሜሪካ እንዴት ነው ፕሮሰስ አድርገው ወስዳለሁ ብለ ይዛቸው የመጣው መንገድ ላይ ቢሞቱ ብዝ ሲቀጥል እንዴት ብለህ ነው የምትወስዳቸው አለው ሲለው ምን እናንተ ቀድማችሁ ስለገባችሁ ነው እንጂ አለ ፕሮሰስ መቶ እኮ አያውቅም ሳውዝ አፍሪካ ውሸቱን ነው መቶ አያውቅም ለመጀመሪያ ጊዜ ነው የመጣው በስም ከኬንያ ሆኖ ሳውዝ አፍሪካ አሜሪካን ይከዳል የሚባለውን ሰምቶ እንጂ አያውቅም ምን እንዳለ ኦኬ እኛ እዚ ሀገር ስንት ጊዜ የምንቆይ ቤት በኩል ነው እኛ ካገኘ እንሄዳለን። የቱ ጋ ነው ማን የቱ ጋ ነው የሚሄዱት ቤት በኩል አሉት። ሲንተባተብ እንደዋሸ ሲያቅም ነብዩ የዚህ ላይ ኃይለስላሴ እንትን ያደረግበታል አንዴ ሲለው፣ ፌር ደግሞ ከዛ ሁሉ እንትን አልፈመተን እዚ ታስገድሉኝ ምናምን እንግዳም ጨመረለት አንጠባጠቡት እኔ ደግሞ እንደዚህ መድማቱን አላየው ምን ይደረግላችሁ ሲል ሁለቱ እጁን ያዙልኝ እና ልቀጥቅጠው ነበር ያልኩት። ብሩኔ ብላው እኔ ካልመታሁት ሳይ ደግሞ ፊር ሲል ይሄን ማውረድ ያጠጣችሁት መመተዋለሁ ብለን፣ ከዛ ዳስቲት ተነስተን ሄድን። ስንት ብር ከፈላችሁ ተባለ። ዛን ስራ አስር ሺ ብር አይ ቲንክ ስራ ወይ የሆነ ነገር የሚያረጉበት መቶ መቶ ዶላር አትሊስት ስጣቸው ተባለ፣ ስጣቸው ተባለ መቶ መቶ ዶላር እንዲሰጡ ለካ ብሩን እሱ ኬንያ ደብቆ የምፈልገው ነው ይዞ ይመጣ፣ ጊዜ ስጡኝ፣ ኬንያ ነው ብሩ ያለው አለ። አምጥተን ነገ እንድሰጣቸው ብሎ ወጥረን ያዝ ነው። ኤኒዌይ ለእኛ ፕሮሰስ አርገን ለሱ ለመጣ ነው ለሶስታችን መቶ መቶ ዶላር ሰጥቶን ተለያየን። ከዛ ሱ እዛ ያሉትን የሚገርማችሁ የጴንጤዎችን ቸርች አድኖ እንደዚህ አድርገውኝ እንደዚህ ፓስፖርት የጠፍቶ አወናብዶ ከእያንዳንዱ ቸርች ገንዘብ ተሰብሶ አስባ እንደሰማነው እውነት ሆን ውሸት እግዚአብሔር የወቀው እንደሱ አድርጎ ተመልሶ በዛው መንገድ ኬንያ ሄዳሉ። ምን ጉደኛ ነው አልኩ። ኬንያ ሄዶ አንድ ሁለቴውን የሆን ሶስቴ አራቴ እንደዚህ እያወናበደ ሰው አመጣ እየሄደ